አሰላሙ አሌይኩም እንዴት ናችሁ ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ በያላችሁበት ሰላማችሁ ብዙዝት ይበል ዛሬም እንደሰለመደው በአዲስ ቪዲዮ የወርቅ ዋጋ ይዤላችሁ ብቅ ብያለሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ ቪዲዮውን ላይክ እና ሸራ አድርጉት ዛሬ እንግዲህ ቀኑ ጁምዓ ነው ሜይ 16 2025 የጁምዓ የቀኑ ውሎ ምን ይመስላል የሚለውን አዲስ ነገር ያለበትን ቦታ አነግራችኋለሁ ቀጥታ ወደ መጣሁበት አልፋ አለሁኝ። አንድ ግራም ሀያ አራት ካራት በኳተር ሶስት መቶ ሰባ ሪያል እየተሸጠ ይገኛል ማለት ነው። ሀያ ሁለቱ ካራት አንድ ግራም ወርቅ ሶስት መቶ ሰላሳ ስምንት እየተሸጠ ይገኛል ማለት ነው። ሀያ አንድ ካራት አንድ ግራም ወርቅ ሶስት መቶ ሀያ አራት ሪያል እየተሸጠ ይገኛል። ይሄ ኳተር ላይ ያለው የወርቅ ዋጋ ነው። ኮይት ላይ አንድ ግራም ሀያ አንድ ካራት የባህሪን ወርቅ ሀያ አራት እየተሸጠ ይገኛል ሀያ አራት ዲናር ማለት ነው። በመቀጠል ዱባይ ላይ አንድ ግራም ሀያ አራት ካራት የባህሪን ወርቅ ሶስት መቶ ሰባ አራት ድርሃም እየተሸጠ ይገኛል ሀያ ሁለቱ ካራት አንድ ግራም ወርቅ ሶስት መቶ አርባ ሶስት ድርሃም እየተሸጠ ይገኛል ማለት ነው። ሀያ አንድ ካራት ሶስት መቶ ሀያ ሰባት ድርሃም እየተሸጠ ይገኛል ማለት ነው። አስራ ስምንቱ ካራ ሁለት መቶ ሰማኒያ አንድ ድርሃም እየተሸጠ ይገኛል። በዶላር ሀያ አራቱ አንድ መቶ ሁለት ዶላር እየተሸጠ ነው። ሀያ ሁለቱ ዘጠና ሶስት ዶላር እየተሸጠ ይገኛል ማለት ነው። ሀያ አንዱ ሰማኒያ ዘጠኝ ዶላር እየተሸጠ ይገኛል። 18ቱ 76 ዶላር እየተሸጠ ይገኛል ማለት ነው። ዱባይ ላይ መለስ ስል ሳውዲ አረቢያ ላይ 1 ግራም 24 ካራት የባህሪን ወርቅ 390 ሪያል እየተሸጠ ይገኛል። ይሄ ጅዳ ላይ ያለው የወርቅ ዋጋ ነው። 22ቱ ካራት 354 ሪያል እየተሸጠ ይገኛል። 21ዱ ካራት 300 ሰላሳ ስድስት ሪያል እየተሸጠ ይገኛል ማለት ነው። አስራ ስምንቱ ካራት ሁለት መቶ ሰማኒያ ዘጠኝ ሪያል እየተሸጠ ይገኛል። ይህ እንግዲህ የግራሙ ሂሳብ ብቻ ነው የመስነያና የደሪባ ሳይጨመር ማለት ነው። ውድ ቤተሰቦች መካ ላይ አንድ ግራም ሀያ አንድ ካራት የባህሪን ወርቅ ሶስት መቶ አርባ ሪያል እየተሸጠ ይገኛል። የግራሙ ሂሳብ ብቻ ማለት ነው። መዲና 1 ግራም 21 ካራት የባህሪን ወርቅ 348 ሪያል እየተሸጠ ይገኛል። ጦይፍ ላይ 1 ግራም 21 ካራት የባህሪን ወርቅ 350 ሪያል እየተሸጠ ይገኛል ማለት ነው። ጀዛን ላይ 1 ግራም 21 ካራት የባህሪን ወርቅ 346 ሪያል እየተሸጠ ይገኛል። ይህ እንግዲህ የዛሬው የወርቅ ዋጋ በጅዛን በጦይፍና በመዲና ያለው የወርቅ ዋጋ ነው ማለት ነው። ውድ ቤተሰቦች ሪያድ ላይ 24 ካራት 1 ግራም ወርቅ 4መቶ 52 ሪያል እየተሸጠ ይገኛል። 22 ካራት 420 ሪያል እየተሸጠ ይገኛል ማለት ነው። 21 ካራት ትላንትና 405 ሪያል ነበር ዛሬ አራት መቶ አራት ሪያል እየተሸጠ ይገኛል ማለት ነው። አስራ ስምንቱ ካራት ሶስት መቶ ሀምሳ ስድስት ሪያል እየተሸጠ ይገኛል ሪያድ ላይ ያለው የወርቅ ዋጋ ይህንን ይመስላል ማለት ነው። ውድ ቤተሰቦች ደማም ላይ አንድ ግራም ሀያ አንድ ካራት የባህሪን ወርቅ ሀያ አንዱ ካራት አንድ ግራም የባህሪን ወርቅ ሶስት መቶ ሰባ ሪያል እየተሸጠ ይገኛል ማለት ነው በደማም ተቡክ ላይ 1 ግራም 21 ካራት የባህሪን ወርቅ 356 ሪያል እየተሸጠ ይገኛል። እንግዲህ እንደነገርኳችሁ የግራማን ሂሳብ ብቻ ነው መስነእያና የደሪባ ሳይታሰብ ማለት ነው። ያው ሁል ጊዜም እንደምላችሁ መስነእያ ተከራከሩ። የደሪባ የታወቀ ነው። ፍላጎታችሁ ነው ማለት ነው። ማሳሰብም ያለ ማሳሰብም ማለት ነው። ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። አዲስ ነገር ያለው በነገርኳችሁ ከተሞች ነው። በሌላው ቪዲዮ እንግዲህ የነበረውን አዲስ ነገር በየቀኑ ይዤላችሁ እመጣለሁ በኢትዮጵያና እንዲሁም በቤሩት፣ በተለያዩ ሀገራቶች፣ በጀርመን፣ በአውስትራሊያን፣ በለንደን እና በተለያዩ ሀገሮች ያለውን የወርቅ ዋጋ ይዤላችሁ ብቅ ላለሁ። ቪዲዮውን ላይክ ማድረጋችሁን እንዳትረሱ።